ቢስሚላህ አራህማን ራሒም ቢስሚላህ፣ በአላህ ስም አራሕማን እዝነት ሰፊ በሆነው አራሒም የቀጣይዋ እዝነት ባለቤት በሆነው በሩኅሩሁ ጌታ ስም ይጀመራል። ይሄ ምዕራፍ ሊኢላፍ ሊያላምዳቸው፣ ማንን? ቁረይሽ፣ ቁረይሾችን ሊያላምዳቸው እኮ አላሁ ስብሓነሁ ወተዓላ ምን ሠራ? ከሱረቱል ፊል ጋር የተያያዘ ነው ይላሉ አብዛኛዎቹ የተፍሲር ሊቃውንቶች ሊቃውንጦች አብረሃ አጽበሃ የተባለውን ካዕባን ሊያፈርስ የመጣውን ግለሰብ በዝሆን ሰራዊት ተጭኖ ማለት ነው። አላሁ ስብሓን ወተዓላ ወፎችን ልኮ ተርሚሂም ቢሂጃረቲን ሚን ሲጂል ከእሳት የተጠበሱ የጭቃ ድንጋዮችን ወርውረው ድምጥ ማጣቸውን አጠፉ። እነማን እነዚ ወፎች አላሀዟቸው። በዚህም የተነሳ ቁረይሾች በጀዚረቱል አረብ ላይ በጠቅላላ በጣም ተከበሩ፣ ለንግድ በሚሄዱበት ሰዓት። ስለዚህ ይሄ ማጠቃለያ ከሆነ ቀጥታ እዚህ ስንመጣ ይያያዝልናል። አላህ ምን አለ? ሊኢላፍ ሊያላምዳቸው፣ ቁረይሹን ቁረይሾችን ሊያላምዳቸው ባለዝሆን ሰራዊት የሆነውን አብርሃን አጠፋ። ኢላፊህም አላህ እኮ አላመደ። ከማላመዱ ውስጥም እኮ ርሕለት ሽታኢ፣ ርሕላ ማለት ጉዞ አሽታኢ፣ በክረምትና ወሰይፍ፣ በበጋ የሚያደርጉትን ጉዞ ማለት ነው። በክረምት ወቅት ወዴት ይጓዙ ነበረ? ወደ የመን፣ በበጋ ወቅት ደግሞ ወደ ሻም ይጓዙ ነበረ። ስለዚህ አላሁ ስብሓነሁ ወተዓላ ይህንን ካደረገላቸው በኋላ መልሶ ደግሞ ምን አለ? ፈሊያዕቡዱ ይህን ሁሉ አድርጌላችኋለሁና፣ አላምጃችኋለሁ። ጀዚረት አልአረብ ላይ እንድትከበሩ አድርጌያችኋለሁ። በክረምት ወቅት ወደ የመን፣ በበጋ ወቅት ደግሞ ወደ ሻም እንድትሄዱ ፈቅጄላችኋለሁ። የተከበራችሁ እንድትሆኑ አድርጌያችኋለሁ። ፈሊያዕቡዱ ያምልኩ፣ ማንቁረይሾች ሆነ መላዊ ሰው ልጅ ረበ ሀደ ልበይት፣ ረብ ጌታ የሆነውን ሀደ ልበይት የዚህም ቤት ጌታ የማንን የካዕባን ጌታ አለዲ እሱ አላህ ማለት እኮ አጥዓመሁም፣ እነዚህን ቁረይሾች እኮ ያበላ ያጠጣ ነው። ሚን ጁዕን፣ ከተራቡ በኋላ ወአመነሁም፣ ሰላም ያደረጋቸው ደግሞ ጌታ እኮ ነው። ሚን ኸውፊን፣ ከፍርሃት በኋላ አብርሃ ሊያጠፋን ነው ብለው ገምተው ሲያበቁ አላሁ ስብሓን ወተዓላ ግን ምን አደረጋቸው? ከፍርሃታቸው በኋላ በተድላ በደስታ በሰላም ፈረጃቸው ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም።